አንተ ደሞ ዓለም ሳይፈጠር ባንተ ዘንድ እኩል ሆነው ባለው ክብሬ ባለው ሦስተኛ አካል እግዚአብሔርነቴ አክብረኝ ብሎ መድኃኒታችን ኢየሱስ ክርስቶስ ዮሐንስ 17 አምስት ላይ የተናገረው ቃል ነው ይሄ። ዛሬ በዓላቱ የተደራረቡ ናቸው። ዳግም ትንሳኤም እንደገና ደግሞ ቅዱስ ገብርኤልም ነው የወሩ። በተጨማሪ አግቦ ተግብር ይባላል። ዛሬ አግቦ ተግብር መድኃኒታችን የኢየሱስ ክርስቶስ ሊሰራው የመጣበትን ስራ ሁሉ አጠናቆ ጨርሶ ለባህሬ አባቱ በዘመን ቋንቋ ሪፖርት ነው የሚባለው። ይህን መርሃ ግብር ወደ ባህሬ አባቱ ያቀረበበት ቀን በቤተ ክርስቲያናችን በልዩ ሁኔታ በልዩ ቃለ እግዚአብሔር ይከበራል። ሙሉ ምዕራፍ ነው። ዛሬ የሚነበበው የዮሐንስ ወንጌል ምዕራፍ 17 ሙሉ ምዕራፍ ነው እና ነገረ መለኮት ነው። ውስጡ ያለው የአብ የወልድ መንፈስ ቅዱስ ነገር ነው። እንግዲህ እግዚአብሔር አምላካችን ይህን ዓለም ከመፍጠሩ በፊት በባህሪው እየተመሰገነ ዝም ብሎ ይኖር እንደነበረ በአንድነት በሦስትነት እየተመሰገነ ይኖር የነበረ ነው። በኋላ ክብሩ በባህሪው እንደቀረ በማወቅ ለምን ፍጡራንን አልፈጥርም? ዓለምን ለምን አልፈጥርም? ሰውን ለምን አልፈጥርም? የተለያዩ እንስሳትን አራዊትን ሁሉ ለምን አልፈጥርም? ብሎ በራሱ ፈቃድ በራሱ ሀሳብ ይህንን ዓለም ፈጥሯል። ከእሑድ እስከ ዓርብ ድረስ የተለያዩ ፍጡራንን ፈጥሯል። መጻሕፍቱ ይነግሩናል። ዘፍጥረት ይነግረናል። ሌሎችም ብዙ መጻሕፍት ስለ ፍጥረታት አፈጣጠር ይነግሩናል እና ይህንን ዓለም ፈጥሮ እንደምናውቀው ያው የቀደምት ቀደምት የሆኑ ቤተሰቦቻችንን አክብሮ መጨረሻ ላይ የሚያዙትን፣ የሚነዱትን፣ የሚመገቡትን ነገር ፍጥረታት ሁሉ ከፈጠረ በኋላ በፈጠራቸው ፍጥረታት ሁሉ የበላይ ኃላፊ መሪ፣ አስተዳዳሪ አድርጎ አዳምና ሔዋንን ያው እንደፈጠራቸው ሁሉ ይህንን የማያቅ ፍጡር የለም። የሰው ዘር ሁሉ ይህን ታሪክ ያውቀዋል እና በዚሁ እንግዲህ በዚህ ደስታ ኑሮ ውስጥ እምነት አጉዳዮች ሆኖ በመገኘታቸው እግዚአብሔር በመጣላታቸው የእግዚአብሔርን ሕግ በማፍረሳቸው የእግዚአብሔርን ትእዛዝ በመተላለፋቸው ተመርቀው የተፈጠሩት ፍጡራን የተረገሙ ሆኑ ማለት ነው። እንደገና ርግምተ ትኩን ምድር በእንተ ግብርከ፣ ከአንተ ስራ የተነሳ ምድርም የተረገመች ትሁን ተብላ ምንም ጥፋት የሌለባት ምድር በሰው ምክንያት ተረግማለች ማለት ነው። በሰው ምክንያት በአዳምና በዋን ምክንያት ምድሯም ናት የተረገመችው እና የተባረኩ የተመረቁ እንደ ብርቅዬ የሚያያቸው እግዚአብሔር ጠዋት ማታ የሚመግባቸው ከመላእክት ጋር እንዲዘምሩ ያደረጋቸው እምነት አጉዳዮች ሆነው በመገኘታቸው ተረገሙ ማለት ነው። የተረገሙት በግለሰብ አይደለም፣ በተራ ሰው አይደለም፣ በፈጠራቸው ፈጣሪ በአምላካቸው ነው የተረገሙት። ከዚህ በኋላ ጠብ መጣ፣ ከሰባት ዓመት በኋላ ጠብ መጣ ማለት ነው። ጥል መጣ፣ መለያየት መጣ። ሰው ከሰው ቢለይ እግዚአብሔር ይጠብቀዋል ይረዳዋል ከእግዚአብሔር የተለየ ሰው ግን ፍጻሜው መጨረሻው አያምርም እና ተጣሉ ተረገሙ ራቁታቸውን ቀሩ ሁልጊዜ የሚተረክ ነገር ነው ይሄ ይሄ እንግዲህ እግዚአብሔር አምላካችን ይህንን ሀዘናቸውን አይቶ ድካማቸውን አይቶ የሰይጣንንም ረቂቅ ጥበብ የውሸት የሐሰት ጥበብ የተንኮል ጥበቡን የተጠቀመበትን የተንኮል ጥበብ በማየት ሶስተኛው አካል አንዱ ወልድ ኢየሱስ ክርስቶስ ከአባቱ ጋር እኩል ሆኖ ይኖር የነበረ በአንድነት በሶስትነት ይመሰገን የነበረ ወደዚህ ዓለም ይህን ዓለም ለማዳን በሥጋ ተገልጦ መጣ ማለት ነው። እና እግዚአብሔር አምላካችን እንግዲህ በትዕዛዝ የሰጠውን ሕግ ባለፈውም ስናስተምር ነበረ። በትዕዛዝ የሰጠውን ሕግ ለማሻሻል ለመቀየር መሞት አስፈለገው ማለት ነው። መሞት አስፈለጉ። በትዕዛዝ ነበር ለሙሴ ህጉን የሰጠው በጽሁፍ ነበር የሰጠው። ይህንን ህገ ኦሪትን ወደ አዲስ ህግ ለመቀየር ግድ መሞት ነበረበት። ጌታና እስከ ሞት አደረሰው። እንግዲህ ራሱ የሰጠው ህግ እግዚአብሔርን እስከ ሞት አደረሰው ማለት ነው። ለመቀየር እንግዲህ ብዙ ውስጡ ያለው ጥቅም፣ ውስጡ ያለው ክፋት ለሃይማኖት ብቻ ብለው አይደለም። አይሁድ ለሃይማኖት ለብሉይ ኪዳን ህግ ተቆርቁረው አይደለም። የብሉይ ኪዳንን ህግ የሚፈጽሙ አይደሉም፣ በሕገ እግዚአብሔርም የሚጓዙ አይደሉም። የጥንት የነበሩት ነበሩ፣ እግዚአብሔርን የሚያዳምጡት። አሁን ጌታ በነበረበት ዘመን የእግዚአብሔርን ህግ የሚቀበሉ ህገ ወሪቱንም ለጥቅም እንጂ የሚፈጽሙ የሚመሩበት ሰዎች አልነበሩም። ከዚህ በኋላ ያው እግዚአብሔር በስጋ ተገለጠ መጣ በምድር ከኛ አንዳንዱ ሰው ሆኖ እንደ ሕፃናት ሕፃን ሆኖ እንደ ጎልማሶች ጎልማሳ ሆኖ እንደ አዋቂም አዋቂ ሆኖ የአዲስ ኪዳንን ወንጌል አስተምሮ መስርቶ አዲስ ኪዳንን ወደ መስዋዕተ አዲስን ሀዲስን በመስዋዕተ ኦሪ ተክቶ ይህን ዓለም የወንጌል ተማሪ የቅዱስ ስጋውን ክቡር ደሙን የሚመገቡ አድርጎ የኮርማው እንስሳቱ የሚሰውት ሁሉ እንዲያቆሙ እነሱ ደም ዓለምን ስለማያድን በራሱ ደም መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ አሸንፎ በቀራንዮ ዲያብሎስን አስሮ ትንሣኤ የሆነ አብስሮናል። ዛሬ እንግዲህ የሚከበረው አግቦተግብር ማለት እስካሁን ልሠራው የመጣሁበትን ሰርቼ ጨርሻለሁ ጽም ያለው የሰጠኝን ትእዛዝ የባህሪ አባቱ ያዘዘውን በአብና በወልድ መንፈስ ቅዱስ ውስጥ አንዱ አዛዥ አንዱ ገዢ አንዱ ተገዢ የሚባል ቋንቋ የለም። የነሱ አንዱ አንዱን ሲያዘው ስናይ አብ ወልድን ልጄ ነው ሲል መንፈስ ቅዱስን ከኔ የሰረጸ ነው ሲል የሚያዙ የሚመስል ነገር አለ። መጽሐፍ ቅዱስ ውስጥ ግን ተበላልጠው አይደለም፣ ግብር ይባላል፣ ስራ ይባላል። በየግብራቸው ያነሰ ስራ ካንዱ ከአንዱ ያነሰ ስራ የሚመስልባቸው ንባባት አሉ። ግን እነዛ ንባባት አንዱ ከአንዱ የሚያንስ ሳይሆን ስራ ነው የሚባለው ግብር ነው የሚባለው። ግብር ማለት ደግሞ መወለድ ነው፣ ልጅ መሆን ነው፣ አን ደግሞ አባት መባል ነው። ይሄ ስራ ነው የሚባለው በዚህ ነው የሚተረጎመው እንጂ አሃ ለካ ልጄን ልክ ያለው ብሏል እና አባቱ ለካ አባቱ ያዛል ተብሎ አይተረጎምም። ከኔ አባቱ አብ ይበልጣል ብሏል ኢየሱስ ክርስቶስ ሲያስተምር፣ አሃ ልክ ነው ለካ ይበላለጣሉ፣ አባቱ እንደሚበልጠው ነገረን እኮ ኢየሱስ ክርስቶስ ተብሎ አይተረጎምም። አይበላለጥም። የግብር ጉዳይ፣ የሥራ ጉዳይ፣ ይህን ዓለም ለማዳን እግዚአብሔር በአንድነት በሶስትነት፣ ራሱን ለሰዎች የገለጠበት ነው እንጂ አንዱ ከአንዱ መቀዳደምን በነሱ መካከል የለም። ከሶስቱ አካላት አንዱ ቀድሞ ተገኝቶ ሌላው ሌላውን ሌሎቹን አካላት ያስገኛ አይደለም። ይሄ በምስጢረ ስላሴ ትምህርት ለአብ ለሁሉ ለመንፈስ ቅዱስ ያይስማማ ግብር ይባላል፣ ሥራ ይባላል። የኛን ስጋ በእባብ ስጋ ውስጥ ተሰውሮ ያታለለንን ሰይጣን በኛ ስጋ ውስጥ ተሰውሮ አምላካችን በቀል መልሶልን ነው ያዳነን። በቀል መልሶልን በአውሬ በባባ ውስጥ የተሰወረውን ሰይጣን ለማሸነፍ እግዚአብሔር ኃይል አለው፣ ሁሉም ማድረግ ይችላል። ነገር ግን የማንንም መብት ሳይነካ ዲያብሎስም በምርጫው እንዲኖር አድርጎ ነው እግዚአብሔር እኛን ያዳነን። በምርጫው ራሱን አምላክ ነ ብሎ ራሱ ጌታ ነ ብሎ ተዋርዶ ተረግሞ እሱ ተረግሞ ከሰማይ ወደ ምድር እሱ ቁልቁል እየወረደ እኮ ምንድን ነው ይል የነበረው? ጎየ እግዚ ምስለ አርያሙ፣ ጌታ ከሰማዩ ጋር ሚደንከ ተመልከቱ፣ ይላል። ሰራዊቱን አጋንንቱን ሰበሰባት ያስቃዳቸውን ጎየ እግዚ ምስለ አርያሙ። እሱ ግን እየወረደ እኮ ነው፣ እንደዚህ ወደ ታች ሲወርድ ሰማዩ እየራቀው ይሄዳል፣ አይደል? ጎየ እግዚ ምስለ ከሰማዩ ጋራ፣ ጌታ የሸሸ በቃ አሸነፍ ነው። አይዟቹ ይላል፣ የተስፋ የሌለው መጽናናት የሱን ያሉ እሱን ያመኑ አጋንንትን አይዛችሁ ጎየ እግዚህም ስላሪያ እያለ ሲል የነበረ ጥንተ ጣላታችንን በእኛ ሥጋ ውስጥ ተሰውሮ ሕፃን ሆኖ ጎልማሳ ሆኖ አዋቂ ሆኖ መድኃኒታችን ኢየሱስ ክርስቶስ ወደ ነበርንበት ክብራችን የመለሰን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ተብሏልና ያው ዛይም ሰው ማይሆን የማይዳሰስ የማይታይ የማይጨበጥ ተጨብጦ የማይዳሰሰው ተዳሶ እግዚአብሔር አምላካችን አድኖን ዛሬ በዓሉ የሚከበረው አግብኦተ ግብር ይባላል ወደ ባህሪ አባቱ ስራውን ያስረከበበት ቀን ማለት ነው ይህን የመጣበትን የወንጌል አገልግሎት የማዳን የድህነት ስራ ሰርቶ ጨርሶ ወደ ባህሪ አባቱ ስራውን ያስረከ የስራ ርክክብ ነው ዛሬ የሚባለው ይሄ በዓል ዛሬ በቤተ ክርስቲያናችን እንዲከበር ቃለ እግዚአብሔሩ ልዩ ቃል እግዚአብሔር ነው። ወንጌሉን መስዋዜሙ ያረፈሉት መምህራኑ ሊቃውንቱ ይሄ ተዚሞ አግብኦተ ግብር ወደ ባህሪ አባቱ ስራውን ያስረከበበት ዕለት ተብሎ ነው የሚከበረውና እጅግ እንግዲህ በጣም ጥሩ በዓል ነው ያከበርነው። መሰረት መጣል መጽሐፍ ቅዱሳዊ ነው። ዝም ብለን አይደለም መሰረት የጣልነው በመጽሐፍ ቅዱስ ውስጥ ያለነው በዚህ ቦታ እግዚአብሔር ቤት ይታነጻል ብሎ ቅዱስ ያዕቆብ የድንጋይ መሰረት አስቀምጧል። መላእክቱ ከሰማይ ሲወጡ ሲወርዱ በመሰላል ላይ ካየ በኋላ የዚህ ቦታ እግዚአብሔር ቤት የሚታነጽበት ቦታ ነው ብሎ የመሰረት ድንጋይ አስቀምጦ፣ መጽሐፍ ቅዱሳዊ ነው ስራችን ሁሉ ለማለት ነው እና ይህንን መሰረት ድንጋይ አስቀምጠናል። በዚሁ በሩፋኤል አካባቢ ያላችሁ ምዕመናን እንግዲህ ጠንካሮች ናችሁ። በጣም ጎበዞች ናቸው። ቅን ናቸው። ምዕመናኑ የተቃሉ ናቸው። ታዛዦች ናቸው። ልዩ ፍቅር ነው እዚህ ቦታ ያለው። ምንም ጭቅጭቅ ሰምተን አናቅም። ፈተናም ገጥሟቸው አያቅም። በሰላም በፍቅር አገልግሎት ሁሉ በተለየ ሁኔታ የሚከበርበት ቤተክርስቲያን ነው የቅዱስ ሩፋኤል ቤተክርስቲያን። እንግዲህ እንደተባለው ሊቀርአንም ብለዋል። አዲሱም ቤተክርስቲያን ለመስራት ብዙ ኃይል ማጎልበት ያስፈልጋል። ዛሬ ብዙ ነገሮች ተወደዋል። ብዙ ፈተናዎች ናቸው ያሉት። ይሄኛውን ቤተክርስቲያን ግን ያው በአጭር ጊዜ ውስጥ በቦሎኬት የመቅደሱ መቅደሱ ቦሎኬት ነው። ይሄ ዙሪያውን፣ ግርግዳውን ይህንን ቆርቆሮን አፍርሶ መሰረቱን ኮሎና አውጥቶ ቦሎኬት መደርደር ነውና ለብዙ ጊዜ አገልግሎት ይሆነናል። ይሄና እዚህ ላይ ጥቆማ ነው፣ ትእዛዝ አይደለም የምሰጠው። በቀደም ለሰበካው ጠቁሜያለሁ። ተነጋግራችሁ ተወያይታችሁ ውሳኔያችሁን አሻሽላችሁ መሰረቱ ተጥሏል ትልቁ ቤተክርስቲያን በልዩ ሁኔታ በትልቅ አዘገጃጀት የሚሰራ ስለሆነ አሁን የተክለሃይማኖት ቤተክርስቲያን በልዩ ሁኔታ ነው የተሰራው ብዙ አመት ይኖራል ማለት ነው ዋናውን ቤተክርስቲያን ለመስራት ጊዜ ይሰጣል ማለት ነው እና እኛ ቤተክርስቲያን ስራ ስሩ ብለን እኮ ስናዛችሁ ለእናንተ ምሕረት እንመኛለን እኮ እኛ ኪሳችሁም አረፍ እንዲል እንመኛለን ስራችሁም በስራችሁም ደግሞ እረፍት እንድታደርጉ በቀን በቀን እንዳናሰለቻችሁ በልዩ ምዕመናኑ እንዲያርፉ። አሁን እዚህ ከተማ ላይ እኛ የፈቀድንላቸው ሰዎች የተወሰኑ ናቸው። የሚለምኑት በጉልበቱ ነው። በየአስፋልቱ ላይ እያነጥፉ ከተማውን ያበላሹት በግል ዝም ብሎ ለሌላ ሌላ ስራ እኛ ያልፈቀድንላቸው ሰዎች ሁሉ ያነጥፋሉ። አልፈቀድንላቸውም። እኛ በበዓል በመጣ ቁጥር ለሁለት ደብር ወይም ለሶስት ደብር ብንፈቅድ ነው የኤሊ ገብርኤል ቋሚ ነው። የፉራ ኢየሱስ ቋሚ ነው። በጣም ችግረኛ አካባቢዎች ስለሆኑ እነሱ አንጥፎ ይለምናሉ። ሌሎቹ ግን ዝም ብለው ያለ ፈቃድ ነው የሚያነጥፉት። እናንተ ሁሉ ለምን አነጠፋችሁ ልትሉ ይገባል እኮ በህግ የሁሉ ሊስተካከል ይገባል። እና አካውንቱን ልትከፍቱ ትችላላችሁ። እስከ ውጭ ድረስ ያሉ ልጆች ገቢ የሚያደርጉላችሁ ሰዎች ካሉ ገቢ ማሰባሰብ ላይ በደንብ ገቢያችሁን ልታጎለብቱ ይገባል። ይሄ ግን በአጭር ጊዜ ውስጥ በቦሎኬት ተሰርቶ ጽላቱ በዚሁ እንዲቆይ እና ያኛውን ደግሞ ኃይላችንን አጎልብተን በደንብ ጥሩ ገቢ አግኝተን በአጭር ጊዜ ውስጥ እንድንሰራ ነው። ብዙ ጊዜም እንዲቆይም ቅዱስ ሲኖዶስ እኮ መመሪያ አውጥቶ ነበር። የአካባቢውን ሁኔታ የሚመጥን አብያተ ክርስቲያናት መሰራት አለባቸው፣ ወደ ልማቱ መግባት አለባችሁ የሚል ይህንን እኮ ብዙ ሰው አይሰማም እንጂ ቅዱስ ሲኖዶስ ወስኗል እና ብዙ ስራ ነው ያለብን። እዚህ ማዶ የመቃብር ቦታ ተረክበናል። ወደ ማዶ ደግሞ ድልድይ ያስፈልገዋል፣ አስከሬን ማሻገሪያ። ወደ ማዶ ሄደን ያንን የምናለማበት መሸጋገሪያ መንገድ ስለሚያስፈልግ ስራው ብዙ ስለሆነ በደንብ ኮሚቴው ከሰበካ ጉባኤው ጋራ በመዋሃድ አጥንታችሁ ይህንን ማዶም የእረፍት ቦታ የመድኃኔዓለም ቦታ የመቃብር ቦታ እየሞላ ነው። በጣም እየሞላ ነው። ሌላውም ደግሞ ከትርፉም ደግሞ ያ ህዝቡም ፈቃደኛ ሆኗል። ፊትለፊቱ የልማት ቦታ እንዲሆን ሁሉ እየተሰራ ስለሆነ እንደ ቅዱስ ገብርኤል ቤተክርስቲያን፣ ቤተክርስቲያኗ በልማት ራሷን እንድትችል የሚሉ ሀሳቦች ስላሉ በደንብ ኮሚቴው፣ ጠንካራ ኮሚቴዎች ተቋቁመው ከሰበካቢያ ጋር በመወያየት መመሪያ በመቀበል ይህን ስራችንን ቀደም ተከተል አስይዘን በደንብ እንድናለማ አደራዳለሁ። የሰማነው በልቦናችን ያሳደርብን። ሰላም ያዋለ ያሳደረን አምላክ ሰላም ያውለን። ሐዋርያው ቅዱስ ቶማስን ዳሰኝ ያለበትም ዕለት ነው። ያምን ግጂ ያላምን ካትሁን። ግን የቶማስን ጥያቄ እኮ ጌታ ተቀብሎታል። ምክንያቱም እነሱ ሳምንት አይተውታል። ዳሱኝ ብሏቸዋል። ቁስሉን አሳይቷቸዋል። እሱ ደግሞ አሁን እኔ እናንተ አየን ተነሳ እኮ ሲሉ ዞር በሉ፣ እኔ ማየት አለብኝ። እንዲህ እሱን ልሰብከው ነው እኮ እሱን ላስተምር ነው ማየት ይኖርብኛል ብሎ ባቀረበው ጥያቄ መሰረት ልክ እንደ ሳምንቱ በሩን ክፈቱ ሳይል በመካከላቸው ቆሞ ሰላም ለክሙ ብሎ የቶማስን አእምሮ ያደሰበትና አዲስ ክስተት የሰራበት ቶማስም ደግሞ ጌታዬ፣ አምላኬ ብሎ የኢየሱስ ክርስቶስን አምላክነት የመሰከረበት ነው ዳግም ትንሳኤ። እግዚአብሔር ባርካችሁ ቀድሳችሁ። አባታችን ሆይ በሰማያት የምትኖር ስም ይቀደስ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ዘንዛ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የቤታችን ቅድስት ድንግል ማርያም በመልአኩ ወቅዱስ ገብርኤል ሰላምታ ሰላምን እልሻል ከሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረሽ ማሰልሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስቶ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታል ለምኝልን፣ ኃጢአታችንን ያሰሰንን ለዘላለሙ አሚን